በሕዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን በ21ኛ መደበኛ ስብሰባው ከምክር ቤት አባላቱ ጠቅላይ ሚኒስትር ዐቢይ አሕመድ ማብራሪያ እንዲሰጡባቸው ካነሷቸው ጉዳዮች መካከል የሰላምና ጸጥታ ጉዳይ አንዱ ነው። የምክር ቤት አባላቱም ስለ ሀገሪቱ ወቅታዊ ሁኔታ በተለይም በኦሮሚያና በአማራ ክልል ከታጣቂዎች ጋር ስላለው ግጭት ጥያቄ አንስተው ጠቅላይ ሚኒስትሩ ማብራሪያ ሰጥተውባቸዋል። በርካታ የሀገሪቱ አካባቢዎች ዜጎቻችን በአክራሪዎች በታጣቂዎች በጽንፈኛ ኃይሎች በአሰቃቂ ሁኔታ ይገደላሉ፣ ይታገታሉ፣ ኢሰብአዊ ድርጊትም ይፈጸምባቸዋል። ክቡር ጠቅላይ ሚኒስትር ይህንን የሰላም ችግር በዘላቂነት ለመፍታት ምን እየተሰራ ነው? እነዚህ ነውጠኛ ነጻ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉ ስለዚህ የራሳቸውን ሕዝብ ነው። ስለምታገልልህ አግታሃለሁ፣ ስለምታገልልህ እገልሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍርሃለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆን ሆሊ ነው፣ ሀላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው። ለአማራ ሕዝብ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። በሰሜን አገራችን ክፍል ሰላም ከጠፋ ከራርሟል። በአማራ በገጠር ወረዳዎች ትምህርት የለም፣ አመራር ይሞታል፣ ዜጎች ስጋት ላይ ናቸው። የምድርም የአየር ሙጌ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል፣ የደህንነት ስጋቱ አሁንም አለና ዘላቂ የሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። በየከባቢው የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። የምንዋጋው ከድንቁርና ጌቶች ጋር ነው። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የሚገርመው አንድ አካባቢ ላይ የኤችአይቪ የስኳር፣ የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ሕዝብ የሚታገሉ ኃይሎች ያሉበት ማዳበሪያ ለሕዝቡ እንዳይደርስ የሚጥሩ ናቸው።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 ለዘመናት የዘለቀውን የእርስ በርስ የመጠፋፋት አካሄድ ያስቀርቶ በሰላማዊ ንግግርና በመግባባት ላይ የተመሰረተ ሀገረ መንግስትን ለማጽናት የተጀመረውን የሀገራዊ ምክክር መድረክ ማጠናከር እንደሚገባም ጠቁመዋል።